ሰላም ጤና ይስጥልን ክቡራን የኢትዮጵያ ቤተሰቦች የሰዓቱን አጫጭር መረጃዎች እያቀረብኩ ያለው። እስከ ፍጻሜው አብራችን ቆዩ። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣለች። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏ ተገለጸ። በሁለት ግዙፍ ነዳጅ አምራቾች ሮስኔፍት እና ሉክኦይል ላይ ማዕቀብ የጣለው ሩሲያ የዩክሬን ጦርነት ለማቆም ከስምምነት እንድትደርስ ጫና ለማሳደር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃልኪዳን ኔቶ ዋና ጸሐፊ ማርክ ሩቴ ጋር ከተወያዩ በኋላ ከፑቲን ጋር ጥሩ ንግግሮችን ባደርግም ውጤት አያመጡም ብለዋል። ትራምፕ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በቡዳፔስት ሊያደርጉ አቅደው የነበረውን ውይይትም አራዝመዋል። ሩሲያ ትናንት በፈጸመችው ድብደባ ሕጻናትን ጨምሮ ሰባት ሰዎች ተገድለዋል። የአሜሪካ ግምጃ ቤት ጽሕፈት ጸሐፊ ሰኮት ባሴት አዲስ ማዕቀብ መጣል ያስፈለገው ፑቲን ትርጉም አልባው ጦርነት እንዲገታ ስላልተስማሙ ነው ብለዋል። ነዳጅ አምራች ድርጅቶች የክሬሚልን የጦር መሳሪያ ሲሉ ገልጸዋቸዋል። በአፋጣኝ የተኩስ አቁም ስምምነት እንዲፈራረምም አሳስበዋል። ፑቲን ለሰላም ስምምነት ዝግጁ አይደሉም ሲሉም ትራምፕ ተችተዋል። ማዕቀቡ በፑቲን ላይ ጫና እንደሚያሳድርም ይጠበቃል። ረዥም ጊዜ ጠብቀናል፣ አሁን ግን በማዕቀብ ጫና ለማሳደር ጊዜው ደርሷል ብለዋል። ፕሬዚዳንቱ በጣም ትልቅ ያሉትን ማዕቀብ ፑቲን ጦርነቱን ለማቆም ከተስማሙ የሚቀለበስ ይሆናል። የአሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለው ለማወቅ ተችሏል። ሞስኮ ጦርነቱን ለማቆም አለመፍቀዷ ዋና ልዩነታቸው እንደሆነም አሜሪካ አስታውቃለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሮቤ አሁንም ቢሆን ከሩሲያ ጋር ለመነጋገር ሀገራቸው ፈቃደኛ መሆኗን ተናግረዋል። ባለፈው ሳምንት ዩናይትድ ኪንግደም በሁለት ግዙፍ ነዳጅ አምራቾች ሮስኔፍት እና ሉክኦይል ላይ ማዕቀብ መጣሏ ይታወሳል። በዩኬ የሩሲያ ኤምባሲ ማዕቀቡ ዓለም አቀፍ የነዳጅ ገበያን ያናጋል ብሏል። ኤምባሲው ባወጣው መግለጫን በታዳጊ ሀገራት የኃይል አቅርቦት ላይ ተጽዕኖ ያሳድራል። ጫና ለማሳደር መሞከር የሰላም ንግግሩን የሚያሰናክልና ውጥረቱን የሚያባብስ ነው ብለዋል። ሁለቱ የሩሲያ ነዳጅ አምራቶች በየቀኑ 3.1 ሚሊየን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ። ከሩሲያ የነዳጅ አቅርቦት ግማሹን ይሸፍናል። ከዓለም አቀፍ ገበያ ደግሞ 6 ፐርሰንት ድርሻ አለው። ቻይና፣ ህንድና ቱርክ ዋነኛ የሩሲያ ነዳጅ ተጠቃሚዎች ናቸው። የሀገሪቱ ከፍተኛ ገቢ የሚገኘው ከነዳጅ ሽያጭ ነው። ሌሎች ሀገራት የሩሲያ ነዳጅ ላይ ማዕቀብ በመጣል ጫና እንዲያሳድሩ ትራምፕ ጠይቀዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ርሳል ቮንደርሌን ሩሲያ ለሰላም ስምምነት ቁርጠኛ አይደለችም ብለዋል። የአውሮፓ ህብረት ትናንት ሩሲያ ላይ ማዕቀብ መጣሉ ትክክለኛ እርምጃ መሆኑን ተናግረዋል። እንደ አውሮፓውያን አቆጣጠር ከ2025 መባቻ ላይ አሜሪካና ዩኬ ጋዝፕሮም እና ሰርጎቴኒፊታ ጋዝ በተባለ የሩሲያ የነዳጅ ድርጅት ላይ ማዕቀብ ጥለዋል። አሜሪካ ከዩክሬን እንዲሁም ከአውሮፓ እና ከኔቶ አጋሮቿ ጋር 12 ነጥብ ያለው የሰላም እቅድ ላይ ለመወያት አቅዳ ነበር። ጦርነቱ አሁን ባለበት የውጊያ መስመር ላይ እንዲቆም የታገቱ ልጆች እንዲመለሱና ሁለቱ ሀገራት እስረኛ እንዲለዋወጡ የድርድሩ ነጥቦች ቀርበዋል። ለዩክሬን መልሶ ግንባታ ገንዘብ መመደብ እና ዩክሬን ወደ አውሮፓ ሕብረት የምትቀላቀልበት መንገድ ማመቻቸት በእቅዱ ተካተዋል። ትራምፕ በቡዳፔስት ከፑቲን ጋር ተገናኝተው ፍሬ አልባ ውይይት ማካሄድ እንደማይፈልጉም ገልጸዋል። ከዚህ ቀደም ሁለቱ መሪዎች በአላስካ ቢገናኙም ውይይታቸው የተጠበቀውን ውጤት አላመጣም። መሪዎቹ ለሁለተኛ ጊዜ በቡዳፔስት ከመገናኘታቸው በፊት የውጭ ጉዳይ ኃላፊዎቻቸው እንደነጋገሩ እቅድ ቢያዝም ውይይቱ ተራዝሟል። የሩሲያ ወታደሮች አሁን ባሉበት ቦታ ሆነው ጦርነት እንዲቋጭ አሜሪካ ብትፈልግም የክሬምሊን ቃል አቀባይ ዲሚትር ፔስኮቭ እንዳሉት የዩክሬን ወታደሮች ከዶንባስ መውጣት አለባቸው።